የአዲስ አበባ ከተማ አስተዳደር ከከተማዋ ትምህርት ቤቶች ከተውጣጡ መምህራንና አመራሮች ጋር በተለያዩ ጉዳዮች ዙሪያ ውይይት አካሂደዋል። ከመምህራኑ ለቀረቡ ጥያቄዎችም ከንቲባ አዳነች አቤቤ ምላሽና ማብራሪያ ሰጥተውበታል። መምህሩ አሁንም ደግሜ ደጋግሜ የማነሳው ጥያቄ ቢኖር ከዚህ ቀደም አንስቻለኝ 2575 የሚለውን ነገር አይችልም። 2575 አንችልም። ስለዚህ ይታሰብበት። በተወሰነ መልኩ የሚቻልበት ሁኔታ ካለ የሚስተካከልበት ሁኔታ ካለ ሚስተካከል የሚለው ነው። ከተማ አስተዳደሩ በልዩ ሁኔታ የመጀመሪያው ተደራጅተው የቤት ባለቤት ይሁኑ ብሎ የወሰነው እኮ ለመምህራን ነው። ትልቁ ሪሶርስ የከተማው ሀብት እኮ መሬት ነው። መሬትን አቀረበ። ከንግድ ባንክ ጋራ ኦልሞስት ሁለት ዓመት የፈጀ ኒጎሽሽን ነው ስናካሄድ የቆየ ነው። ከዛው ውስጥ ወደ 120 ቢሊዮን ብር የሚሆን ቤት እንዲገነባላችሁ በጀት አዘጋጀች ያለው ብሎ ንግድ ባንክ ሲናገር ከዚህ በላይ ብስራት ያለ አይመስለኝ። እኔ ሰርፕራይዙ ይሄ ነው። 25% እንዴት ይሟላ የሚለውን እናንተም ስሩ፣ እኛም አንዳንድ ፓኬጆች እናያለን። ዋናው ውሳኔው ነው። ዋናው መሬት ዝግጅት አለ። እናንተ መደራጀት ጀምራችኋል። ሁላችሁም አልተደራጃችሁም። ያልተደራጃችሁ አትሞኙ፣ ተደራጁ። ሌላው መምህራኑ ካቀረቧቸው ጥያቄዎች መካከል የመምህራን ሆስፒታል ግንባታን እየተመለከተ ነው። በቀላሉ በ57 ቀን፣ በሁለት ወር፣ በሶስት ወር ይህን የመሰለ ልማት እዚህ ከተማ ውስጥ ያየናቸውን ነገሮች ፕሮጀክቶች እንደ ከተማ እንደ ከተማ መስራት ከተቻለ የኛ የመምህራን ጉዳይ ለምንድን ነው ችላ የተባለው ተባለው? ስቲል ናው እኛ ምንድን ተታከምበት ሐኪም ቤት የለን። ፖሊስ ያለው መከላከያ ያለው ሌላውም ይኖረዋል። አትሊስት ሆስፒታሉ አምስት ዓመት ሙሉ ለምን አላለቀም? የኔ ጥያቄ ነው። መምህራን ሆስፒታል እና ለኮሜርሻል ገቢ ማስገኛ ቦታ ያስፈልገናል። ሕንጻን ገንባ ስትሉ አመላልሰናችኋል እንዴ? ወሰን እኮ ወዲያው ወዲያው ተቀብለን የወሰነው መምህራን ማህበር መጡ፣ ተነጋግር በሚቀጥለው ውሳኔን ያስተላለፍ ነው። ከዛ ለካቢኔያችን አቅርበን ከሊዝ ነጻ ነው ከሊዝ ነፃ ነው ብቻ ሳይሆን 30 ሚሊዮን ነበር ያን ያልኩት፣ ግን የሰጠነው 50 ሚሊዮን ነው። ጨምረን ነው የሰጠነው። አላጎደልንም፣ ቃላችንን ጠብቀን አሁንም እንዲገነባ እንፈልጋለን። አሁን መስራት ላይ እኛም ታጥሮ እንዲቀመጥ አንፈልግም። እናንተም አትተኙ። ለሀገር ግንባታ መምህራን የማይተካ ሚና አላቸው የሚሉት ከንቲባ አዳነች አቤቤ ከትራንስፖርት ጉዳይ ጋር የተገናኘውም ሌላው የቀረበላቸው ጥያቄ ነው። አስር ቁጥር ላይ አሁን ቅዳሜ መሳፈር አንችልም። መምህራን ናቸው መጡ ተብሎ ማስተዘግቶ ይኬሄዳል ምንድን ነን እኛ? ዜጋ አይደለንም? ትራንስፖርት በነፃ አገኙ። የከተማ አውቶቢስ ከመምህር በላይ ማንን ነው ሰርቭ የሚያደርገው? ከትራንስፖርት ቢሮ ጋር ተወያይተንበታል። ያነሳችሁት እውነት ሆኖ አግኝተነዋል። እናንተ ባነሳችሁት ብቻ ሳይሆን በሌላም በኩል በራሳችን እንደ ምስለ ተገልጋይ ቼክ አድርገናል። እንደ መምህር ለይተናቸዋል። አንደኛ እንደዛ ያደረጉት ላይ ሁሉም አይደሉም እንዳሉት በጣም በክብር መምህራኖችን የሚያገለግሉ እንዳሉ ሁሉ ያጠፉ እንዳሉ እናንተም የጠቆማችሁት እኛም የደረስንባቸው አሉ። እሱን እናስተካከለን እርምጃ እንወስዳለን። ከዚሁ በተጨማሪ ከልዩ ፍላጎት የትምህርት ማስተማሪያዎችን ማሟላት የተመለከተ ሲሆን አዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ምላሽ ሰጥተውበታል። አስራ አንዱ ክፍለ ከተማ ውስጥ ባሉ ትምህርት ቤቶች ላይ አይነ ስውራን መምህራኖች አሉ። አይነ ስውራን መምህራኖች የተሟላ ማቴሪያል የለንም እውነቱ ለማውራት በብሬልም ሌሎች እንግዲህ ጊዜው እንደሚታወቁት ከዘመኑ ጋር ለመዘመን ሙሉ ማቴሪያል ያስፈልጋል የግድ ይላል። ምክንያቱም ወደ አለማቅረት ስለሌለብን ሁሉንም መጽሐፍቶች በተለይ ሁለተኛ ደረጃ ትምህርት ቤት ኦዲዮ ቡክ አዘጋጅተን አስነብበን ለተማሪዎቻችን ተደራሽ እንዲደረጉ ተደርጓል። መካከለኛ ደረጃ ያሉ ትምህርቶችም ተነበው ለተማሪዎች እና ለመምህራን እንዲደርሱ ተደርጓል። አንደኛ ደረጃ ትምህርት ላይ የሬዲዮ ትምህርት ላይ ሰፖርት ይደረጋሉ በሚል እሱን በቀጣይ እነሱንም በንባብ ሁሉንም መጽሐፍቶች ተደራሽ እንደምናደርግ ታሳቢ ይደረግ። በአጠቃላይ በእለቱ የቀረቡ ጥያቄዎችን በተመለከተ በአጭር በመካከለኛና በረዥም ጊዜ እቅድ በማዘጋጀት ለመፈጸም ከተማ አስተዳደሩ ቁርጠኛ ነው ሲሉ ከንቲባ አዳነች አቤቤ አረጋግጠዋል። መምህራኑ ከዚሁ ባለፈ በከተማ እየተከናወኑ የሚገኙ የኮሪደር ልማት ስራዎችንም ጎብኝተዋል።